ክብሮ ታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። ዋናዋናዎቹን በቅድሚያ ብልጽግና የቀድሞውን የመከላከያ ዩኒፎርም በአፋር ክልል የሚያደራጃቸው ታጣቂ ኃይሎች አለበስም። የብልጽግናው ጄኔራል ተስፋዬ አያሌው ከቀድሞ የትግራይ ሰራዊት አዛዦች ጋር በመሆን እያደራጁት ነው የተባለው ይኸው ታጣቂ ኃይል የግልና የቡድን መሳሪያ ተሰጥቶታልም ተብሏል። ዝርዝሩ ተዘጋጅቷል። የኢትዮጵያ የጤና ባለሙያዎች ተቃውሞ እንደቀጠለ ነው። ሰው ለመግደል ለድሮንና ጦር መሳሪያ ገንዘብ አጣሁ ያላለ መንግስት፣ ሰው ለሚያድን ሐኪም አቅም የለኝም እንዴት ይላል ሲሉ ደግሞ አቶ በቀለ ገርባ ይጠይቃሉ። ትሰሙት አላችሁም። አሜሪካ እንኳን ለግንቦት ሃያ ክብረ በዓል በሰላም አደረሳችሁ ብላለች። እለቱ በትግራይ ክልል ብቻ ተከብሮ ውሏል። የተለያዩ መልእክቶችም ተላልፏል። የምታደምጡት ይሆናል። ርዕሰ መስተዳድሩ የጠቅላይ ሚኒስትር አብይ አህመድን ውሳኔ ተቃወሙ። ኮሜንት መጻፍ የሚያሳስር ነገር ነው ሲሉም ተሰምቷል። እንቀኛለን። ቅዱስ ሲኖዶሱ በሶስት ጳጳሳት ላይ ውሳኔ አሳልፏል። በሀገሪቱ ሰላም ጦት ላይ ጥሪ ያቀረበ ሲሆን ለ14 ቀናት የተካሄደው ርክበ ጉባኤም ተጠናቋል። ሌላኛው መረጃችን ነው። የተራበየ ህዝብ ማዕበል ጣቢያውን ጥሶ ገባም። ወታደሮች ደግሞ ጥይት መተኮሳቸው ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የኢትዮጵያ የጤና ባለሙያዎች ተቃውሞ እንደቀጠለ ነው። ሰው ለመግደል ለድሮንና ጦር መሳሪያ ገንዘብ አጣሁ ያላ ለመንግስት ሰው ለሚያድን ሐኪም አቅም የለኝም እንዴት ይላል? ሲሉ ደግሞ አቶ በቀለ ገርባ ይጠይቃሉ። የሀገሪቱ የጤና ባለሙያዎች በተለያየ ምዕራፍ ሲያቀርቡት የነበረው ጥያቄ አለመመለሱን ተከትሎም ወደ ከፊል ስራ ማቆም አድማም ከዛም ወደ ሙሉ ስራ ማቆም አድማ የተሸጋገሩበትን የተቃውሞ ሂደት አሳልፏል። የባለሙያዎቹ ጥያቄ ግልጽ ቢሆንም የብልጽግናው መንግስት ግን ፖለቲካ የታርጋ በመስጠ ማሰር፣ ማሳደድ፣ ከስራ ማባረር፣ ማስፈራራትን ወዘተም እንደ ብቸኛ መፍትሄ ወስዶታል። ለበርካታ ዓመታት በሕክምና ተቋማት ውስጥ ሲሰሩ የነበሩ ባለሙያዎችን አባሯል። ሌሎችን የይቅርታ ፎርም አስሞልቷል። በመቶዎች የሚቆጠሩትን እስር ቤት ውስጥ አስገብቷል። በመገናኛ ብዙኃን እየወጣም ህልማችሁን አመክናለሁ ዛቻን አስተላልፏል። የንቅናቄው አባላት ባለፉት ቀናት ከመንግስት አካላት ጋር ንግግሮች እየተደረጉ መሆናቸውን አሳውቀው የማደራደር ስራውን የኢትዮጵያ ሰብዓዊ መብቶች ኮሚሽን እያከናወነ ስለመሆኑም ነው የገለጹት። የፕላን ሚኒስትሯም ና ሚኒስትር ድኤታው ትናንት፣ ከጥቂት ቀናት በፊት ደግሞ የጤና ሚኒስትሯ በተገኙበት የነበረው ውይይት ላብነት በማንሳት ይሁን እንጂ የብልጽግናው መንግስት ተወካዮች አሁንም የሐኪሞችን በልቶ የመስራት ጥያቄ በውል የመፍታት አቋም አላሳዩም ያሉት የንቅናቄው አስተባባሪዎች፣ ከስራ መባረር የፍታዊነት ጥያቄን ዝም ሊያሰኝ አይችልም። ብቻችንን አይደለንም። አንድ ላይ ስንቆም ከመቼውም ጊዜ በበለጠ ጠንካራ እንሆናለን። ይህ ከሁላችንም በላይ ነው። እንቅስቃሴው ውድ ልጃችን ነው። አሁን ካልሆነ ታዲያ መቼ የሚል ጥሪ አስተላልፏል። አሁንም በተለያዩ ሆስፒታሎች የስራ ማቆም አድማው እንዳለ ሲሆን በማስፈራራት ይቅርታ ጠይቀው ወደ ስራ የተመለሱም፣ እንደዚሁም እየተሳደዱ በየቀኑ ራሳቸውን የሚደብቁ የህክምና ባለሙያዎች ግን አሉ። አገዛዙ ፍጹም ሰላማዊ ለዛውም የፖለቲካ መልክ የሌላቸውን ጥያቄዎችን የሚመልሰው እንግዲህ እንዲህ ባለ የሀይል እርምጃ ሆኗል። ራሳቸውን ከፖለቲካ ፓርቲ እንቅስቃሴ ማቀባቸውን የሚገልጹት አቶ በቀለ ገርባ የህክምና ባለሙያዎች ህይወትና ዘርፉ እንዲለወጥ የቀረበው ጥያቄም ከናካቴው ተሰብሮና ተደፍቆ እንዳይቀር የሁሉም ድጋፍ ያስፈልጋል ይላሉ። ረጅም ዓመታት የተማሩና የተመራመሩ ሙያተኞችን በአንድ አክቲቪስትና ፖለቲከኛ የሚገዙ አጀንዳም ተሸካሚዎች የሚል መንግስታዊ ንቀት የደረሰበትን ዝቅጠት ያሳያል። የሚሉት አቶ በቀለም ሐኪምን ተራ ካድሬ ሲሰድብና ስም ሲያጠፋ ማየት ያማል ሲሉም ይገልጻሉ። ስብሰባዎችን ፋሽን ሾው የሚያስመስሉ ባለስልጣናት፣ ሕይወትን የሚያድኑ ሐኪሞች፣ ትውልድን የሚቀርጹ መምህራን፣ ዳቦ ለመግዛት ሀገሪቱ አቅም የላትም የሚል ድፍረት እስከየት መጡ? ሲሉም ያክላሉ። ሀገሪቱ ለጦርነት ገንዘብ አላጣንም፣ ለድሮን ገንዘብ አላጣንም ለግብዣዎች አላጣንም፣ ለምረቃዎች አላጣንም። በየአዳራሹ የባህል ልብስ ለብሰን ለመውጣት የለዛ ሁሉ ሰው የባህል ልብስ ለማሰፋት ገንዘብ አላጣንም። ያን ሁሉ ባለስልጣን ሁለት ሁለት መኪና፣ ሶስት ሶስት መኪና ለመስጠት ገንዘብ አላጣንም። ያንን ገንዘብ መክፈል አላጣንም። ያንን አላቃትንም። እንዴት አድርገን ነው ሀኪሞቻችንን ደሞዝ መክፈል ናቅጠ እንዴት አድርገን ነው መምህራኖቻችን ደሞዝ የምንከፍላቸው? የሚያቀጠል ብዙዎች የደከሙበትን ለብዙዎች ይደርስ የነበረውን ጥቂቶች እየበሉት፣ ጥቂቶች እየዘረፉት፣ ጥቂቶች እየተቀባበሉ እንደ ልባቸው እየኖሩበት ብዙሃኑን አፉን አስይዘው አስጨንቀው አስፈራርተው በችግር አለንጋ እየተገረፈ እንዲኖር የፈረዱበት አገር በመሆኑ ብቻ ነው እንጂ አቅም አጥተን አይደለም። የሚያብለጨልጭ መንገድና ፋውንቴን በዘረፋና በማጭበርበር የተገነባ ህንጻና ሀብት ህዝብ የራበውና የመረረው ዕለት በአንድ ቀን የሚወድ መሆኑን ከሌሎች ሀገራት ትምህርት መውሰድ ያሻል። ፋውንቴንና ቤተ መንግስት ላይ ሳይሆን ሰው ላይ ስሩ ሲሉም ነው አቶ በቀለ ለኬኤምኤን የተናገሩት። ይህ በእንዲህ እንዳለ ዛሬ ጠዋት አገዛዞ አስሮ ለፍርድ ቤት ያቀረባቸው ዘጠኝ የጤና ባለሙያዎች ላይ የአራዳ ምድብ ችሎት አሁንም ለምርመራ ስምንት ተጨማሪ ቀናትን ሰጥቷል። አምነስቲ ኢንተርናሽናል ደግሞ ኢትዮጵያ እንዲፈቱ አሳስቧል። ብልጽግና የቀድሞ የመከላከያ ዩኒፎርምን በአፋር ክልል ለሚያደራጃቸው ታጣቂ ኃይሎች አለበሰም። የብልጽግናው ጀነራል ተስፋዬ አያሌው ከቀድሞ የትግራይ ሰራዊት አዛዦች ጋር በመሆን እያደራጁት ነው የተባለው ይኸው ታጣቂ ኃይል የግልና የቡድን መሳሪያ ተሰጥቶታልም ተብሏል። የብልጽግናው መንግስት የትግራይ ተወላጆችን በማደራጀት እያስታጠቀ መሆኑን የፈረንሳዊ ሚዲያ አፍሪካን ኢንተለጀንስን ዋቢ አድርገን መዘገባችን አይዘነጋም። አገዛዙ በአፋር ክልል እያደራጃቸው ያሉ ታጣቂ ኃይሎችም ህወሀትን የሚዋቁ ነው የተባለ ሲሆን ወዲያን ጥሩ በሚርቀጽል ስማቸው የሚታወቁት ጀነራል ገብረ እግዚአብሔር በየነ ደግሞ ይህን የትግራይ ተወላጆችን የያዘውን ታጣቂ ኃይል የሚያደራጁና በብልጽግና አገዛዝ ስምሪት የተሰጣቸው መኮንን ናቸው ሲል የስለላ መረጃዎችን የሚያስነብበው አፍሪካን ኢንቴሊጀንስ ጽፏል። እነዚህ የቅድሞ የትግራይ ሰራዊት አባላትን በማደራጀት በኩል ከመንግስት ተልኮ የተሰጣቸው ጀኔራል ተስፋዬ አያሌው መሆናቸውን ኢትዮ ፎረም ሰምቷል። መረጃውን ነው ሳምንት ያሰራጨው ኢንቴሊጀንስ ከትግራይ ሰራዊት የከዱና ወደ አፋር ክልል ሄደው እንዲደራጁ የተደረጉ ታጣቂዎች በብልጽግናው መከላከያ ጦር ትጥቅና ስንቅ የሚቀርብላቸው ናቸው ብሎ ነበር። እነዚህን ታጣቂ ኃይሎችን ብልጽግና በኢህአዴግ ዘመን የነበረውን የመከላከያ ዩኒፎርምን ከመጋዘን አውጥቶ የሰጣቸው ሲሆን ታጣቂዎች የሚህንኑ ልብስ መልበሳቸውን የሚያሳይ ቪዲዮ ቀርጸዋል። ቁጥራቸው በመቶዎች ምናልባትም በሺዎች ይቆጠራሉ የተባለላቸውን እነዚህን ታጣቂዎችን የሚያደራጁት ወዲያን ጥሩ ወይም ደግሞ ጀነራል ገብረ እግዚአብሔር በየንም ባሳለፍ ነው ሚያዝያው ወደ ሰመራ ተጉዘው ወታደራዊ አደረጃጀትና መዋቅር ሰርተዋል ተብሎ ነበር። ከእርሳቸው ጋር አብረው ይሰራሉ የሚባልላቸው ጀነራል ተስፋዬ ያሌው ለታጣቂዎቹ የቀድሞን የመከላከያ ልብስ ብቻ ሳይሆን ዲሽቃና ስናይፐርን ጨምሮ ሌሎች የግልና የቡድን መሳሪያዎችን እንዲያቀርቡ በጠቅላይ ሚኒስትሩ የተሰጣቸውን ትዕዛዝ ፈጽመዋል ተብሏል። ከእርሳቸው በተጨማሪ የአፋር ክልል ጸጥታ ቢሮ ኃላፊው ገዶ ሀሙሎ ይህንን እንቅስቃሴ በማስተባበር ላይ መሆናቸውን ነው ምንጮች የገለጹት። ይህ ብልጽግና መራሽ ታጣቂ ኃይል ትግራይን ከትግራይ ልጆች ጋር ለማዋጋት ያለመ ሲሆን ታጣቂ ኃይሉን የሚመሩት ወዲያን ጥሩ ደግሞ የቲዲፍ አምሳኛ አርሜ አዛዥ እንደነበሩም ተዘግቧል። የደቡብ አፍሪካው የሰላም ስምምነት እንዲህ ያሉ ተግባራትን የሚከለክል ቢሆንም አማራን በአማራ ልጆች መጨረስ፣ ሸኔን በሸኔ መዋጋት የሚል ፖሊሲ ይዞ ባለፉት ዓመታት የአማራ አድማ ብተናና ሚሊሻ ኃይልን በፋኖ ላይ የራሱን ሸኔ ደግሞ በኦሮሞ ነጻነት ጦር ላይ ያዘመተው የብልጽግናው አገዛዝ አሁን ደግሞ በትግራይ ክልል የትግራይ ተወላጆችን በትግራይ ላይ ለማዝመት የሚያስችለውን እንቅስቃሴ በይፋ ጀምሯል። አሜሪካ እንኳን ለግንቦት ሀያ ክብረ በዓል በሰላም አደረሳችሁ ብላለች። እለቱ በትግራይ ክልል ብቻ ተከብሮ ውሏል። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን የያዘበት ወይንም የደርግ ስርዓት የተወገደበት ግንቦት 20 የአብይ አህመድ መንግስት ከክብረ በዓልነት እንዳወጣው ይታወቃል። እንዲያም ሆኖ ጠቅላይ ሚኒስትሩ ከጥቂት ዓመታት በፊት ግንቦት 20 የዘመናዊት ኢትዮጵያ ታሪክን ከቀየሩ እለታት መካከል አንዱ ነው ኢትዮጵያን ዲሞክራሲያዊ፣ ፍትሃዊና ሰላማዊ ለማድረግ አያሌ ታጋዮች እጅግ ውድ የሆነ ሰው ልጅ ነፍስን ሰውቷል ወዘት የሚል መግለጫን ያወጡበት የነበረ ስለመሆኑ የሚዘነጋ አይሆንም። የሆኖ ሆኖ ግንቦት ቦት ሀያ ከብሔራዊ በዓልነት ቢሰረዝም በትግራይ ስራ ተዘግቶ ተከብሯል። በክልሉ ትምህርት ቤቶችን ጨምሮ መላው የመንግስት መስሪያ ቤቶች ዝግ ሆነው ውለዋል። የመንግስትና የግል ባንኮችና ሌሎች መዘጋት የማይችሉ አገልግሎት ሰጭ ተቋማት ግን በስራ ገበታቸው ተገኝተው አሳልፏል። በክልሉ ርዕሰ መዲና መቀለም የጊዜ አስተዳድሩ ፕሬዚደንት ጀነራል ታደሰ ወረደም የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና ሌሎችም የክልሉ ከፍተኛ ሹማምንት በተገኙበት የአበባ ጉንጉን በማስቀመጥና በሌሎች መርሃ ግብሮች ነው የታሰበው። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትሎር ገብረ እግዚአብሔር ሞንጆሪኖም የደርግ ሽንፈት አገዛዞች ምንም አይነት የሰው ኃይል ዘመናዊ መሳሪያና ትጥቅ ቢኖራቸውም በህዝባዊ ትግል ግን እንደሚሸነፉ ህያው ምስክር ነው ሲሉ ተሰምቷል። ጄኔራል ታደሰ ወረደ አሁን ትግላችን ሰላማዊ ነው። ዋነኛ ትኩረታችን ግዛቶቻችንና ተፈና ናቸው ለዚህ መሳካት ደግሞ መለያየትና እርስ በርስ መጠላለፍን ማቆም አለብን ሲሉ ነው የተደመጡት። ይህን በዓል በተመለከተ አሜሪካን ጨምሮ የእንኳን አደረሳችሁ መልእክት ተላልፏል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሪቢዮ በአነጋጋሪ ሁኔታ ላይ ኢትዮጵያዊ የ34ኛ ዓመት የነፃነት በዓል የመልካም ምኞት መግለጫ አስተላልፈዋል። ይሁን እንጂ በውጭ ጉዳይ መስሪያ ቤቱ በኩል የወጣው ይህ ጽሁፍ ከጥቂት ሰዓታት በኋላም እንዲነሳ ተደርጓል። አምናም በተመሳሳይ የሩሲያ ኤምባሲ ና አደረሳችሁ መልእክት አስተላልፎ እንዲያስወግደው በብልጽግናው አገዛዝ ግፊት መደረጉን መዘገባችን ይታወሳል። ዘንድሮ በፕሬዚደንት ዶናልድ ትረምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስትር የሆኑት ሪቢዮም ትናንት ያወጡት መግለጫም የኢትዮጵያ የብሔራዊ ቀን የሚል ስያሜን የያዘም ነው። ርዕሰ መስተዳድሩ የጠቅላይ ሚኒስትር አብይ አህመድን ውሳኔ የተቃወሙ ኮሜንት መጻፍ የሚያሳስር ነገር ነው ሲሉም ተሰምቷል። ከሰሞኑ በተለያዩ የመገናኛ ብዙሀንና በመድረኮች ላይ በመውጣት የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ የሚያደርጓቸው ንግግሮች እያነጋገሩ ቀጥለዋል። ለ150 ዓመታት ሲጨቁንን የነበሩትን አሸነፍ ናቸው ያሉበት ቀዳሚው ነው። አስከትለው ደግሞ ኢትዮጵያ ውስጥ ሰላምም፣ ገንዘብም ልማትም ብልጽግናም የለም ያለው ጦርነት ነው ሲሉ ያቀረቡ በት ነው። አሁን ደግሞ ከቢቢሲ ጋር ባደረጉት ቆይታ የአብይ አህመድን ውሳኔ አልቀበለውም ሲሉ ተሰምቷል። የቀድሞ የሶማሌ ክልል ፕሬዝደንት አብዲ መሐመድ ኡመር አብዲ ኢሊም በ2010 ሰኔና ሐምሌ ወራት ውስጥ በሶማሌ ክልል የእርስ በእርስ ግጭት እንዲፈጠር ለማድረግ በማሰብ ሄጎ በሚል ስያሜ የሚታወቅ የወጣቶች ቡድንን አደራጅተዋል በሚል ለአመታትም በእስር ቆይተው ባለፈው ዓመት መፈታታቸው ይታወሳል። ያንን ተከትሎ አብዲ ኢሊም አብይ አህመድን ለወሰደው የፖለቲካ ቁርጠኝነት አመሰግናለሁ ሲሉ ተደምጠው ነበር። አሁን የአብይ ሹመኛው ሙስጠፋ መሐመድ ያንን የአብይ አህመድ ከእስር የመፍታት ውሳኔን በፍጹም አልቀበለውም ብለዋል። ኪስካስ ትውልድ ፌደራል እያ ያሰረውም ምህረት አድርጎ የፈተውም የፌዴራሉ መንግስት በውሳኔው ነው። እኛ ገና በክልል ደረጃ ልንከሰው እንችላለን። ሲፈቱት እኛን ሀሳብና ምክር አልጠየቁንም፣ አልሰጠንበትም። በዚህ ጉዳይ ላይ ምንም ሀሳብና ምክር አልሰጠንም። ኤኒዌይ በመለቀቁ ውሳኔው ትክክል ነው ብለህ ታምናለህ ላልከው ግን በፍጹም ውሳኔው ትክክል ነው ብዬ አላምንም። ነገር ግን ከዚህ ጉዳይ ጋር የተገናኙ ሌሎች ብዙ ጉዳዮች በሀገሪቱ ላይ ያሉ አሁን ላይ በዚህ ቦታ እነዚህን ጉዳዮችን ማንሳት ግን አልችልም። ርእሰ መስተዳድሩ ከወራት በፊት በሶማሌላንድና ኢትዮጵያ ድንበር አካባቢም በኢትዮጵያ ግዛት ውስጥ ልዩ ፖሊሳቸው እንደዚሁም የውጭ ኃይሎች ገብተው በመቶዎች የገደሉበትን ሁኔታ ሲያጣጥሉም ተሰምቷል። የገደልነው ወንበዴዎችን ነው ሲሉ ነው ለቢቢሲ ሶማሊያ የተናገሩት። በክልሉ እየተበራከተ የመጣው አፈናና እስርን በተመለከተ ሲጠየቁም ኮሜንት የሚጽፍም ይታሰራል በሚል ነው ምላሽ የሰጡበት ኮመንቲ ዋለስኩ ስኮንትዋልዋልስኩድ ኮሜንት በመጻፍ ብቻ አንድ ሰው ሊታሰር ይችላል። ፖስትና ኮሜንት አንድ ናቸው። ሜሴጅ መጻጻፍም ያሳስራል። እኔን ፕሬዚደንቱን ይገደል ካልክ በፖስት አሊያን በሜሴጅ ጻፍከው፣ በኮሜንትማ አድርገው ያው አንድ ነው። እስካሁን የታሰሩት ግን ፕሬዚደንቱ ይገደል ብለው የጻፉ አይደሉም። ቅዱስ ሲኖዶሱ በሶስት ጳጳሳት ላይ ውሳኔ አሳለፍም በሀገሪቱ ሰላም እጦት ላይም ጥሪ አቅርቧል። ለ15 ቀናት የተካሄደው የቅዱስ ሲኖዶሱ ምላተ ጉባኤ እርክበ ካህናት ተጠናቋል። ሲኖዶሱ ከሰሞኑ ያካሄደው አመታዊ ምላተ ጉባኤው በርካታ ጉዳዮች የተነሱበትና ውሳኔዎች የተላለፉበትም ነው። ብልጽግና እንዳይገቡ የከለከላቸው ጳጳሳትን ለማስገባት ካቀረበው ቅድመ ሁኔታም በሹመቶች ላይ እስከነበረው ጣልቃ ገብነት ድረስ እጆቹ ገብተው የታዩበት በሚል ገለጸው፣ ቀዳሚው ነው። ዛሬ የሲኖዶሱ ጉባኤ ሲጠናቀቅ በተሰጠው መግለጫ ላይ ደግሞ የሀገረ ስብከቱ ስራ አስኪያጅና የጽፈት ቤቱ ኃላፊዎች የተተኩት ከዚህ በፊት የነበሩት አባቶች የአገልግሎታቸው ጊዜ ስላበቃ ነው ተብሏል። በሌላ በኩል ሲኖዶሱ የኢትዮጵያ ዜጎች እየተፈናቀሉና እየተገደሉ የቀጠሉባት ሀገር መሆኗን ገልጾም ግጭትና ጥላቻ ደም ማፍሰስ፣ አካል ማጉደል እንጂ ምንም ፋይዳ የላቸውም እናም በየትኛው ወገን ያላችሁ ልጆቻችን በቃ በሉ ሲል ጠይቋል። ይህ እንዲህ እንዳለ በሶስቱ ጳጳሳት ላይ ውሳኔም አሳልፏል። ይቅርታቸውንም ተቀብሏል። አቡነ ፊሊጶስ፣ አቡነ በርናባስ አቡነ ገብርኤል በተላለፉ ትምህርቶቻቸው ላይ ያቀረቡት የስህተት ትምህርትን የሚያሳይ አስተያየትና የውሳኔ ሀሳብ መመልከቱን የቤተ ክርስቲያኒቷ ሲኖዶስ አሳውቋል። ሶስቱም አባቶች ጥፋታቸውን አምነው በቅዱስ ሲኖዶስ ፊትም ቀርበው ይቅርታም ጠይቀዋል። ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት ላይ ቀርበው በቅዱስ ሲኖዶስ ፊት የሰጡትን የእምነት ክደት ቃል አስተምሯቸውንም አርመውና አስተካክለው እንዲያስተላልፉም መመሪያ ተሰጥቷል።

በእስራኤል ከኢትዮጵያ የተመለሱ ሁለት ሰዎች በኮሌራ በሽታ ተይዘው ተገኙ። የእስራኤል የጤና ሚኒስቴር ሶስት ሰዎች በኮሌራ በሽታ መያዛቸውን አሳውቋል። ሁለቱ ወደ ኢትዮጵያ ተጉዘው የነበሩ ሰዎች ሲሆኑም ሶስተኛው ንክኪ የነበረው ሰው መሆኑን የሀገሪቱ የመገናኛ ብዙሃን ዘግቧል። በእስራኤል በኮሌራ የተያዘ ሰው ሲገኝ ከበርካታ ዓመታት በኋላ ለመጀመሪያ ጊዜ ነው። በበሽታው መያዛቸው ከተረጋገጠ ሶስት ሰዎች መካከል ሁለቱ ኢትዮጵያ እያሉ በበሽታው የተ ያዙ ሲሆኑ ሶስተኛው ደግሞ በበሽታው ከተያዙ መካከል አንዱ ከኢትዮጵያ እያመጣውን ውሃ የጠጣ ሰው ነው። ሚኒስትሩ ወደ ኢትዮጵያ የሚጓዙ ሰዎች የቧንቧ ውሃ ከመጠጣትና የጎዳና ላይ ምግብ ከመመገብ እንዲቆጠቡ መምከሩንም የሀገሪቱ የመገናኛ ብዙሃን ዘገባ ያሳያል። በተጨማሪም የበሽታውን አደጋ ለመቀነስ እጅን አዘውትሮ መታጠብና ጥሩ የንጽህና አጠባበቅ ልምዶችን እንዲከተሉ ማሳስቧል። በተመሳሳይ መልኩ ባሳለፍ ነው የካቲት ወር ከኢትዮጵያ ጸበል ይዘው በተመለሱ ሰዎች ላይ በእንግሊዝ እና ጀርመን በኮሌራ የተያዙ ሰዎች መገኘታቸው ተገልጾ ነበር። ኮሌራ በሽታው የተያዙ ሰዎች ወደ ኢትዮጵያ ባቀኑበት ወቅት በምዕራብ ጎንደር በርሚል ጊዮርጊስ ጸበል ጠጥተው መሆኑ ተጠቁሞ ነበር። የኢትዮጵያ ጤና ድርጅት ባወጣ አዲስ ሪፖርት ከጥር እስከሚያዝያ ድረስ በኢትዮጵያ በዋናነት በጋምቤላ፣ አማራ፣ ኦሮሚያ ክልሎች በ32 ወረዳዎች ና በ5 የስደተኞች ካምፕ ውስጥ በተከሰተ የኮሌራ በሽታ 400 በላይ ሰዎች መያዛቸውና ከነዚህ መካከል 42 ሰዎች ሕይወታቸው ማለፉን አስታውቆ ነበር።

የተራቡ ዜጎች ማዕከሉን ጥሰው ገቡ። በጋዛ የተራበ የህዝብ ማዕበል የረዴት ድርጅት አዲስ የእርዳታ ማከፋፈያ ጣቢያን ጥሶ ገብቷል። በጋዛ በሺዎች የሚቆጠሩ ፍልስጤማውያን በአሜሪካና እስራኤል በሚደገፍ የረዴት ድርጅት እርዳታ ማከፋፈል ስራ በጀመረበት ሁለተኛ ቀኑ አጨናንቀውታል። በደቡባዊ እራፋ የተሰበሰበ ህዝብም የጋዛ ሁማኒታሪያን ፋውንዴሽን ቅጥር ግቢን ጥሰው በወደቀ አጥር ሲተረማመሱ አሳይተዋል። ሬዴት ድርጅቱ እንዳለው ኮነ እርዳታ ለማግኘት የመጡ ሰዎች ብዛት ያላቸው በመሆናቸው የቡድኑ አባላት ለቅጽበት ወደ ኋላ ፈግፍገው ነበር። የእስራኤል ጦር በአቅራቢያ የነበሩ ወታደሮች የማስጠንቀቂያ ጥይት መተኮሳቸውንም ተናግሯል። በታጠቁ የአሜሪካ የደህንነት ቅጥረኞች የሚታጀበው ድርጅቱም የመንግስታቱ ድርጅትን በማለፍ በጋዛ በዋናነት የእርዳታ አቅራቢ ለመሆን አልሟል። በጋዛ ረሃብ እያንዣበበ ሲሆን እስራኤል ለ11 ሳምንት አጥሎ የነበረው እገዳ በቅርቡ አለዝባለች። የመንግስታቱ ድርጅት በራፋ የታየው እርዳታ ፈላጊ ህዝብ ትይንት ልብስ ሰባሪ ያለው ሲሆን አፋጣኝ እርዳታ ለሚያስፈልጋቸው ከሁለት ሚሊዮን ለሚልቁ ዜጋዎች እርዳታ ለማድረስ ዝርዝር ቅድ መንደፉን ገልጿል። በጋዛ በርካቶች ተርበዋል። ይህንን ተከትሎ እርዳታ በደረሰ ከአንድ ሰዓት ቆይታ በኋላም በሺዎች የሚቆጠሩ ሰዎች ህጻናትን ጨምሮ የጣቢያው ቅጥር ግቢውን ጥሰው ሲገቡ የሚያሳይ ተንቀሳቃሽ ምስል ይፋ ሆኗል። በምስሉ ከተኩስ ራሳቸውን ለመከላከል አንዳንድ ሰዎች ሲሮጡና ሲያጎነብሱም ታይተዋል። የአይንማኞች ሰዎች የምግብ እሽጎችና ሌሎች እርዳታዎችን ሰርቀው ስለመውሰዳቸው ሃይማኖሳዳቸው ገልጿል። በአካባቢው የተመደቡ የእስራኤል ወታደሮች ደግሞ ተኩስ መክፈታቸውን አክሏል። ሁኔታው በጣም ከባድ ነበርም አንድ ጊዜ አምሳ ሰዎች ብቻ እንዲገቡ ነበር የፈቀዱት፣ ያሉ አንድ የዓይንማኝ በመጨረሻም ትርምስ ተፈጠረ። ሰዎች የግቢውን አጥር ዘለው ገቡ። የተራበ ሰው ይህንን ያደርጋል። ሰዎችን አጠቁ። እናም ሁሉንም እርዳታ አጠራርገው ወሰዱት ብለዋል። አንዲት ሴት በበኩሏም ረሃብና ድህነት መጥፎ ነው፣ ሁሉም ሰው ከአቅሙ በላይ ሆኗል። ለዛም የተወሰደ እርምጃ ነው ስትል ትገልጿለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር።